ከዘቀዘ ሞቅ ያለው ገላሽ ምን በደልኩሽ? ምን አስቀየንኩሽ? በይ ንገሪ ምንቅራያለሽ አካሄድሽ ግና ሻንች መንገደኛ እኔን ትለሻ አርገሽ ብቸኛ አትከስሽ አትፈሪ ደኛ ደየምልፈልግ ይጠጋ ጓደኛ

በጣም ድንቅ ነው፣ ውብ ነው። በነገራችን ላይ ውድ ተመልካቾቻችን፣ ሙዚቃ በደንብ ታውቃላችሁ። ሙዚቃ ስለምታውቁም ነው በ8222 ዳኛም ጭምር የምናደርጋችሁ። ይህ በሁለተኛ ዙር ላይ የተመለከትናቸው እንዳለ ሙዚቃዎች የእናንተ ምርጫ ናቸው እና አክብራችሁ ራሱ ሙዚቃዎችን ስለመረጣችሁልን ለተመልካቾቻችን እናመሰግናለን። ካሳሁን ዘውዱ የኃይል እየታደሰን እንዳፍሽ ያድርገውን፣ እንዲሁም ዮሴፍ ጉልላት ልክ እንደ እንደ ብሩክ የዓለማየሁ ሂርጶን ተመቸሽ ወይን አቅርበዋል። ሁለቱም ውብ አድርገው ነው እለታችንን ያጠናቀቁልን። ለሁለታችሁ መልካም እድል። ዳኞች፣ እሺ በመጀመሪያ ዛሬ እንደዚህ ቀናችንም ፎ አርገው ያስዋሉንን የኮከብ ባንድን ማመስገን እፈልጋለሁ። በጣም ልዩ ነበሩ እንደ ተለመደው። ከዛ በኋላ እንግዲህ ወደ ካሳሁን ነው የምመጣው የህልጌታ ደሰን እንዳፍሽ ያድርገው የሚለውን ዜማ እንኳንም ይሄ መረጥከው በጣም ቆንጆ አርገህ ነው የተጫወትከው። ሲሰማ ዋናው ቨርዥን ትንሽ ወረድ ባለ አይነት ያዛዜም ስርዓት ውስጥ ነው የነበረ። ወረድ ስልህ ፒቹ ወርዶ የተዘፈነ ነው እና አንተ በሚመች አይነት የዜማ ርከን ውስጥ አድርገህ ዘፍናው በደንብ ስሜቱን ተረድተነው እንዲጋባብን አርጋሃል እና በጣም ላመሰግንህ እወዳለሁ። የገረመኝ መጀመሪያ ልክ በጣም በትንሽ ማለት ሶፍት አርገብ ከፒያኖ ጀመርክ፣ ሁለተኛው አደገ፣ ከዛ ክላይማክስ ላይ ና የዘፈን አረዳድህ እኔ በጣም እየደነቀኝ ያለው ና የትኛውንም ዜማ አንተ ጋር ሲመጣ ነፍስ ይዘራል። በቃ ክንፍ አውጥቶ ሊበር ምንም አይቀረውም። ና ይህንን ችሎታ በጣም ማድነቅ ፈልጋለሁ። ማይክ አጠቃቀምህ ሙሉ ታረገዋለህ። በቃ ዘፈኑን ና ለእኛም እየተጋባብን ስለሆነ አንተ ስዘፍን ባክን በዚሁ ቀጥል ነው የምለው። በጣም ነው ደስ ያለኝ። ዮሴፍ ጉልላት አሁን በጣም ማርሽ ቀይረ መጣ። ደግሞ በጣም ልዩ ነበር። በጣም ቆንጆ አርገን የተጫወትከው የአለማየሁ ይርጶን እንኳንም ይህን መረጥከው። ለአንተን በድጋሚ ተመቸሾ የሚለውን ዘፈን በጥሩ ደረጃ ነው የተጫወትክልን። ቫይብሬሽኑ አሁን የለም፣ ቢኖርም እንኳን አንዳንድ ቦታ አይተ እንደሆነ የአለማየሁ ይር የጉሮሮ ስትራክቸር ውስጥ ትንሽ አለ የቫይብሬሽን ነገር ና በቃ ውበት የሆነው አንዳንድ ቦታ ስሰማውም ማለት ነው። እና በጣም በጣም ቆንጆ አድርገን የተጫወትከው በማስደነስ ስሜት የተጻፈውን ሙዚቃ ሳደንስበት በደንብ የዘፈኑ ስሜት ውስጣችን ውስጥ ነው እንጂ የዳንሱ ስሜት የሚኖረው የዘፈኑን ሀሳብ ግን በደንብ እንዲጋባ አድርገዋል። ሪትሞ አለ ደንስ ይላል፣ ግን ሀሳቡ ያዝ ያደርጋል። የሆነ ስለ መለያየት እያወሩ በጣም ቡም እያለ ልደንስ አችልም እና፣ እንደ እሱ አይነቱን ፊሊንግ ቅድም ያወራሁትን አሁን አንተ ጋር ያንን ስሜት ነው አንተ ጋር ያገኘሁትና፣ ቆንጆ ነው፣ ጎበዝ ልጅ። እኔም ኮከብ አንድን በጣም ማድነቅ ፈልጋለሁ። ዛሬ በጣም አሪፍ ነው። ሌላው ካሳሁንና ዮሴፍን በእውነት ነው ምል በእንዲህ ሁኔታ ስለዘጉልን ጭብጨባ ይገባቸዋል። እኔ በጣም ደስተኛ ነኝ። ብሩኬ ደግሞ ታጠናክረዋል። በጣም ነው ደስ የሚለው። ካሳሁን በጣም አዘፋፍን ገብተዋል። ዛሬ ደግሞ መስፈን ብቻ ሳይሆን ከነው ስቶሪው እየነገርከን እየተወንከ ነው ዛሬ። በቀኝ ነው የተነሳው። በቀኝ ተነስተዋል ሲባል ታውቃል። በቀ ልክክ ያለን የመጣው ሙዚቃውን፣ ትወናውን በደንብ በቃ። የካራክተር ማለት ይሄ ነው። ከውድድር ውጭ አውጥተዋል። በጣም ነው ማመሰግነው። እንደዚህ ሲሆን እኛንም ማሳመን ትንሽ። አሁን እንግዲህ አሁን መቅበጥ ጀመርም ማለት ነው አስተያየት። ይሄ ዘፈን ኳየር ይፈልጋል። እንዳጋጣሚ ና እነዚህ ነገሮች ወጣ ብላ አስበው፣ በጣም ኳየሮቻችን መጠቀም እንችል ነበር። ዛሬ ሁለት ሶስት ቦታ እና እንደዚህ አይነት ነገሮችን አስብ። ነጥብ አያስጥልም፣ ሀሳብ ነው። ስለዚህ ካሳሁን ከዛሬ ጀምሮ እንደሄድክ አሪፍ አሪፍ ነምበሮች አዘላለ ያል ከምግብ በፊት ስለዚህ ቀንን እንዳታባክን በጣም ትጠበቃለ። እንዳትወርድ ብዙ ስህተቶችን ስላየን ማለት ነው። ስለዚህ በርታልኝ። በጣም ነው በቃ ያስደመምከን። በጣም ደስተኛ ነኝ። ዮሴፍ በተደጋጋሚ አቅም እንዳለ እናገር ነበር። በጣም ደስተኛ ነኝ። አሁን በደንብ አድርገህ እንቀባረህ ነው የዘፈንከው ዘፈኑ ከበቃ መግለጽ ከሚገባው በላይ በውድድሩን ሀሳብ ትተ ማለት ነው። ሌላው ፍርሃትን አስወግድ። እዚህ ደረጃ መምጣትን በጣም እያሰብኩት ነበረ፣ ምንድን ነው እያልኩ ያለወጣ ዮሴፍ አቅም በቃውን ሰብረዋል። የለም ከዚህ በኋላ እንደ ተባለው ዳንስ ብቻ ነው የቀረው እንጂ እኛ በጣም ነው እንጆ ያረኩት። ሌላ ሁለታችሁም ቅዳሜያችንን ስላዘንጣችሁ ዘግታችሁልናል፣ በጣም ማመስገን እፈልጋለሁ። ከውድድር ውጭ ነው ብለው አመሰግናለሁ። የምታቆም አልመሰለኝም። በጣም ደስ አለኝ ካሳሁን። እኔ ደግሞ ያለኝ ሀሳብ ከሁለቱ በጣም የተለየ ነው። በሁለቱም ሀሳብ አልስማማም። ለምን መሰለ ለምን መሰለ በሚገባ ልክ አደለም። ያደነቁ ከዚህ በላይ ነው የሚገባ ይሄ ሙዚቃ ሲደመጥ በጣም ቀላል የሚመስል ሶፍት የሆነ አዘፋፈን ምናምን ነው የሚመስለው፣ ግን መድረክ ላይ አሁን አንተ ባልከው ልክ አይመጣም። በጣም ድንቅ ነበር የእውነት ይህን ነግር ከዛ ውጪ ሙዚቃው ከነ ሙሉ ግርማ ሞገሱ እንዲሆን የባክ ቮካሊስቶችን ነገር እንደ አይነ ሙዚቃ ስትመርት አስብበት። ከነጥቡ ጋር ከምኑ ጋር ግንኙነት ባይኖረውም ግን ሙሉ ውበቱን ይዞ እንዲቀርብ እና በጣም ኤክሰለንት ፕላስ። በድጋሚ ጎበዝ። ዮሴፍ በጣም ግሩም ነው። በጣም ግሩም ነው። አሁን እኔ አንተ ጋር ሁለት ሀሳብ ብቻ ነው የምሰጥህ፣ ጨርሳለሁ ከዛ የመጀመሪያው፣ ትምትልን ኮችህን በደንብ ማዳመጥ አለብህ። ትክክለኛ ነገር ስለምትነግር ከዳኞች ቀጥሎ። ከዛ ሁል ጊዜ ወጥ የሆነ ፐርፎርማንስ ነው፣ የሆነ ጊዜ ዝቅ፣ የሆነ ጊዜ ከፍ፣ የሆነ ሙዚቃ ላይ ዝቅ፣ የሆነ ሙዚቃ ላይ በጣም የሚገርም ምናምን እንዳይሆን ውድድርም አይደል? በቃ ሁልጊዜ ከፍታ ላይ ለመቆየት የሚያስችልህን ነገር ከዚህ ደግሞ አንዱ ምንድን ነው? ቴክኒክ፣ የዜማ መረጣ ሶ የዜማ መረጣ ላይ በጣም እያሰብክበት የአሁኑ በጣም ግሩም ነበር ለማለት ፈልጌ ነው። ይኸውን ያለኝ መልካም እድል። እሺ፣ ዳኞቻችንን እናመሰግናለን። ያው ቅድም አማንም ደጋግሞ መጨረሻ ይሄ ሁልጊዜም ፋና ላምሮት ሙሉ ጥሩ መሆን አለበታ። ግን ልክ ውድድር ስንጀምር አቀራረባቸውም የሙዚቃ ምርጫቸው አሪፍ ሲሆን፣ ቃናችንን ሙዚቃ ፕሮግራሙን ያቆይልናል። ልክ መሰናበቻው ደግሞ አሪፍ ሲሆን ወደ ቤት ስንሄድ ምሽታችን ያሳ አይደል እንዴ? እናመሰግናለን መሰግናለን በድጋሚ ዮሴፍን እና ካሳሁንን ተወዳዳሪዎቻችን፣ ስራዎቻቸውን አጠናቀዋል። እነማን ወደ አንድ ሚሊየን ብሩ እንዲሁም ወደ አምስተኛው የአሸናፊዎች አሸናፊ ከ3 ሚሊዮን ከ3.3 ሚሊዮን ብር በላይ ወደሚያሸልመው አንድ እግራቸውን አንድ ሳምንት መጠጋታቸውን ያረጋግጣሉ? አምስቱ እነማን ናቸው? አንዱ እየወደድ ነው እያከበር ነው ባይለየን ደስ እያለን የምንሰናበተው ተወዳዳሪስ ማን ነው? ከደቂቃዎች በኋላ የምናውቀ ይሆናል እና አመሰግናለሁ።